ሰላም እንዴት ዋላችሁ? ነው ቆንጆ ራት ምሳም ይሆናል ምግብ አሰራር ላሳያችሁ። ይሄ በባለፈው ሰርቸው ነበረ ያም ያልኳችሁ ነው። በጣም አሪፍ ነው። ከዚህ ከውስጥ ያለውን ነገር ስራ ስር ነገር እንደዚህ አለ፣ እንደዚህ አስለብቁት። የኔ ትንሽ እንትን ብሏል፣ ያረረ ነገር አለ አይደል? ወንድዬ ነው እንደዛ ፈልግየው ነው ያሰረርኩት፣ ትንሽ ጠበስ ያለ እንዲሆን ልንፈልግየው ነው እናንተ እንዲሁ በውሃ ብቻ አቃቅሉት። እኔ ሊያልቅ ሲል ውሃው እንዲጨርስ አድርጌ ትንሽ እንትን ያለ ነው። እንደዚህ አይነት በቃ ደስ ይለኛል አንዳንዴ እና እንደዛ ነው የሰራሁት። የኔውን የጠቆረውን አይታችሁ እንትን እንዳይላችሁ ግራ እንዳይገባችሁ ፈልጌ ነው፣ ትንሽ ጠቆር ያለ ይህን ከዚህ ማረጋለን። እጄ ንጹ ነው እሺ፣ አጥቤ ያለሁኝ። ከዛ ደግሞ ይህን የሚያክል ከለሩ ከንቱን ጋር አንድ አይነት የሆነ እንደዚህ እንደ ሳይሉ በጣም ትልቅ ሳይሆን እንደዚህ እንደራሱ ተቀራራቢ። ከዛ ቃሪያዎች አሉ እነዚህ ዝቃቅቤ ያለ ቤቢ ኪከምበር አልችልበትም ማለት እነሱ እነሱ አሉ እነዚህ እንከትፋለው ማለት ነው በሶ ብላ ሁሉም ከተፍኩት። ሽታው ደስ ይለኛል ማለት ነው። ይሄ ደግሞ ያው ኪከምበሩ እንደዚህ በጠርዙ ቆርጠዋለሁ ሳይዙ ተመሳሳይ እንዲሆን ከእንትኖቹ ጋራ ከሌሎች አትክልቶች ጋር ማለት ነው። እናንተ የምትፈልጉትን ሳይዝ መጠቀም ትችላላችሁ ማለት ነው። ይሄን ቃሪያ መጠቀማለሁኝ። ይቅርታ ጉሮሮን ትንሽ ይረብሸኛል። ይሄ ቃሪያ በጣም ሶፍት ካልሆነ የዚህ አይነት ከለር ያለ በጣም ስዊት ጣፋጭ ነው። ጣፋጭ ለምትወዱ እንደምወድ አይደለም ነግራችሁ ግን ቃሪያ ለማትወዱ ሰዎች ይሄን ትወዱት አላችሁ። በጣም ደስ የሚል ቴስት ነው ያለው አሪፍ ነው እና እዛ ደግሞ እነዚህ ይሄ ያቃጥላል በጣም ሚጥሚጣ ነው። ኦኬ፣ ከዚህ ጋር እንደዚህ ድስት ትንሽ የድስት መጥበሻ ጥዳለሁኝ። ከዛ ቀረብ አድርጌ ላሳያችሁ ይሄ የተቀመመ የተነጠረ የድቁስ በርበሬ ነው። ወይም ፔፐር ፍሌክስ የሚሉት ማለት ነው። ትንሽ ሞቅ አድርገዋለሁኝ እንደዚህ ሞቅ ብቻ ነው ፈልገው። ይሄኛው ካሮት አለ ከዚህ ይሄ ካሮት ሶፍት እንዲሆንልኝ ከዚህ ቀላቅለዋለሁ ማለት ትንሽ ሶፍት ጠንካራ እንዳይሆን ያኛው የተቀቀለና ደህና ስለሆነ እንትን እንዳይልብኝ ሶፍት ያደርገዋል ትንሽ ሞቅታው ማለት ነው። ብዙ አታብስሉት። ዘይቱን እንዳያችሁ ቶሎ ነው እንትን ያልኩት። ከለሩን ቆንጆ ያደርግልናል። ምድጃ ላጥፋ። ይሄ እንትኑ የድንጋይ ምድጃ ስለሚባል በጣም ሀይለኛ ነው እና ይቅርታ ማነሳው ለዛ ነው። በጣም እንዳያቃጥልብኝ ስለፈለገ ተላይ ጣፋም፣ አንዴ ከሞቀ ደግሞ ብዙ ይቆያል። አሁን ይሄ ከዚህ እንዳለ ወደዚህ ቃሪያዎቹን ገለጥጣለሁ ገፋ ጨኩባችሁ ከዛ ይሄ ይበቃ አያችሁት ከለሩ እንዴት እንደሚያምር ከዚህ ጋር በርበሬ መጨመር ትችላላችሁ የምትፈልጉትን ያህል እንትን ፔፐር ፍሌክስ ብዙ የማያቃጥላለን ያቃጥላል የማያቃጥሉም አሉ እንደገና ግን እናንተ በምትፈልጉት ነው። ዋ ደስ ይላል። እዚህ ጋር የቀርታ ሰው እንትን መጥጦብ ነው እንትን ያልኩትና እዚህ ጋር አቮካዶ መጠቀም ትችላላችሁ። ይሄ የጾም ነው፣ የፍስክ የዶሮ ስጋ የተቀቀለ እንቁላል ብታረጉበት በተቀቀለ እንቁላል በጣም በጣም አሪፍ ነው። የተቀቀለ ስጋ የዶሮ ስጋ ጥብስ መጨመር ትችላላችሁ። ይሄ የጾም ምግብ ነው። ይሄን ይመስላል። አያምርም? ከለሩ ሁሉ በጣም ደስ ይላል። እዚህ ምግብ እና በቀዝቃዛ ከፍሬጅ ለሙቀት ብትበሉት ይሄ በጣም አሪፍ ነው። ቀለል ያለ በሙቀት ጊዜ ቀለል ያለ ነገር እንደዚህ አይደለም ደስ የሚለው እና አሪፍ ነው። ተጠቀሙበት። ይሄን ይመስላል። ሰላም ሁኑ። እንወዳችኋለሁ፣ አከብራችኋለሁ። ይቅርታ ስለሁሉም ነገር። ኦ ሌላ የረሳሁት ምን ነሽ ነው ከዩቱብ ከቲክታክ የጠፋሽ አላችሁኝ። ያው እንትን አልመች እያለኝ ነው። ከልጆች ጋር ደህና ነኝ፣ እግዚአብሔር ይመስገን። አመሰግናለሁ ስለጠየቃችሁኝ፣ ስለተጨነቃችሁልኝ። ለዛ ነው ሰላም ሁኑልኝ ባይ